ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ ደግሞ አማርኛ ቃላትን በእንግሊዘኛ እንዴት ማንበብ እንደምንችል አሳያችኋለሁ። በመጀመሪያ በአማርኛ ፊደላትን እንዲሁም በእንግሊዝኛ አድርገን ማንበብ እንዴት እንደምንችል በእንግሊዘኛ የተጻፉ ፊደላትን ማንበብ እንዴት እንደምንችል ነው የማሳያችሁ። ኦኬ፣ ተከታተሉኝ። እንግዲህ አማርኛ ቃላትን በእንግሊዘኛ ማንበብና መፃፍ ለማስችሉ ይህን ቪዲዮ ካያችሁ በኋላ በእርግጠኝነት ማንበብ መጻፍ ትችላላችሁ። እንቀጥል። ሀሳብ ሀሳብ ይላል። አሁን በአማርኛ የተጻፈው ሀሳብ ይላል። በእንግሊዝኛ ደግሞ ሀ ኤችኤ ነው፣ ሳ ኤስኤ ነው፣ ብ ቢ ብቻ ናት። ስለዚህ ሀሳብ ብለን ለመጻፍ ሃሳብ ይሆናል ማለት ነው። ኤችኤኤስኤ ቢ ሀሳብ ይሆናል ማለት ነው። ቀጣይ ዳርቻ ዳርቻ ብለን ለመጻፍ ስንፈልግ ዳርቻ ብለን ለመጻፍ ከፈለግን ደግሞ ዳ ዲኤ ነው። ር አር ብቻዋ እናደርጋለን ቻ ሲኤችኤ ዳርቻ። ብለን ለመጻፍ ዳርቻ ልክ በዚህ መልክ እንጽፈዋለን ማለት ነው። ዲኤአር ሲኤችኤ ዳርቻ ተብሎ ሲፃፍ፣ በዚህ መልክ ይፃፋል ማለት ነው። ኦኬ። ቀጣይ ቀለሟ፣ ቀለሟ ብለን መጻፍ ከፈለግን ደግሞ ቀ በእንግሊዘኛ ኬኢ ነው። ለ በእንግሊዘኛ ስንጽፈው ኤልኢ ነው። ሟ የሚለው ደግሞ ኤምዩኤ ይሆናል። ቀለ ሟ ቀለሟ ብለን ለመጻፍ በዚህ መልክ እንጽፋለን ማለት ነው። ቀለሟ ሟ ኬኢ ቀ ኤልኢ ለኤምዩኤ ደግሞ ሟ የሚል ድምጽ ይሰጠናል። ቀለሟ ብለን ለመጻፍ ኬኢኤልኢኤም ዩኤ ይሆናል ማለት ነው። በዚህ መልክ ቀለሟ ብለን እንጽፋለን ማለት። ኦኬ። ቀጣይ ዳ ገት ዳገት ብለን ለመጻፍ ከፈለግን ደግሞ ዳገት ብለን ለመጻፍ ከፈለግን ዳ በእንግሊዘኛ ዲኤ ነው። ገጂኢ ነው ት ት ደግሞ ቲ ብቻዋል እንጽፋታለን። ት ከሆነ ቲ ብቻዋል። ስለዚህ ዳገት ለማለት በዚህ መልክ እንጽፋለን። ዳገት ት ልክ ዲ ኤ ጂ ኢ ቲ ብለን ዳገት የሚለውን በእንግሊዘኛ እንጽፋለን ማለት ነው። ኦኬ። ቀጣይ ታማኝ ታማኝ ብለን ለመጻፍ ከፈለግን ደግሞ ታማኝ ታማኝ ብለን ለመጻፍ ከፈለግን፣ ቲኤ ታ ነው። ኤምኤ ማ ነው። ጂኤን ደግሞ እኚህ እኚህ የሚል ድምፅ አለው ማለት ነው። ስለዚህ ታማኝ ብለን ለመጻፍ ስንፈልግ ደግሞ ቲኤ ኤምኤ ጂኤን ይሆናል ማለት ነው። ታማኝ ለማለት በዚህ መልክ እንጽፈዋለን ማለት ነው። አሁን ቀጣይ ማሳያችሁ ጥገኛ የሚለውን ነው። ጥገኛ ሚለው በእንግሊዘኛ ሲጻፍ ጥ የሚለው ቲ ብቻዋን ነች። ቲ ብቻዋን ጥ የሚል ድምጽም ት የሚል ድምጽም ሁለቱንም ትሆናለች። ጥ ገ ከሆነ ደግሞ ጂኢ ገ ብለን እናነበዋለን እኛ ለማለት ኦኬ ጂኤንኤ ይሆናል እኛ ማለት ነው። እኛ ጥገኛ ለማለት ቲጂኢ ጂኤንኤ የሚለው ይሄ እዚጋ ጥገኛ ተብሎ ይነበባል። ጥገኛ ገጂኢ ነው፣ እኛ ለማለት ደግሞ ጂኤንኤ ይሆናል ማለት ነው። ኦኬ ቀጣይ ደመና ብለን መጻፍ ብንፈልግ ደመና ብለን መጻፍ ብንፈልግ ደመና አይደል? በአማርኛ ደመና ብለን ለመጻፍ በአማርኛ ደመና በእንግሊዘኛ ለመጻፍ ብንፈልግ ደግሞ ደ በእንግሊዘኛ ድኢ ነው። ድኢ ካልን ደ ነው። መ ኤምኢ ነው። ደመና ሶ መሚለው ኤምኤን እንወስዳለን ና ለማለት ደግሞ ኤንኤ እንወስዳለን ማለት ነው። ስለዚህ ደመና ለማለት ዲኢ ኤምኢ ኤንኤ ይሆናል ማለት ነው። ደመና ብለን ለመጻፍ በዚህ መልክ እንጽፈዋለን ማለት ነው። ኦኬ ደላላ ብለን መጻፍ ብንፈልግ ደግሞ ደላላ ብለን መጻፍ ብንፈልግ ደላላ አይደለም በአማርኛ ደላላ ይላል። ይሄም በእንግሊዘኛ ለመጻፍ ብንፈልግ ደላላ ብለን ደግሞ ደ እዚ ጋር ያው ዲኢ ነው ደ ላ ኤልኤ ነው ላ ለማለት ሶሪ ኤልኤ ላ ኤልኤ እንደገና ላ ኤልኤ ይሆናል ስለዚህ ደላላ ለማለት ዲኢ ኤልኤ ኤልኤ ሲሆን ይሄ ምን ተብሎ ይነበባል ማለት ነው? ደላላ ተብሎ ይነበባል ማለት ነው። ደላላ ስለዚህ በዚህ መልኩ አማርኛም እንግሊዘኛም ሁለቱንም መጻፍ ይቻላል ማለት ነው። ኦኬ ቀጣይ፣ ምኞት ብለን መጻፍ ብንፈልግ ምኞት ብለን መጻፍ ብንፈልግ ደግሞ ምኞት አይደል፣ በእንግሊዘኛ በአማርኛ ምኞት ብለን መጻፍ ብንፈልግ ም በእንግሊዘኛ ስትጻፍ ኤም ብቻ ትሆናለች። ኤም ብቻ ትሆናለች። ም ለማለት ኤም ብቻ ነው የምንወስድ። ኞ ለማለት ጂ ኤን ኦ ይሄን እንወስዳለን። ኞ የሚል ድምጽ ይሰጠናል። ጂ ኤን ኦ ት ለማለት ቲ ብቻዋን። ስድስተኛ ፊደሎች ብቻቸውን የሚቀመጡት ት ምትለዋም ስድስተኛ ስለሆነች ምኞት ለማለት ቲ ብቻዋን ትቀመጣለች ማለት ነው። ልክ ያው እዚህ ጋር እንደምታዩት ምኞት ምኞት የሚለው በዚህ መልክ ይጻፋል ማለት ነው። ምኞት M G N O T M ምናት፣ G N O ሲሆን ደግሞ ኞ ነው፣ ቲ ብቻዋን ስትሆን ት፣ ምኞት ብለን በዚህ መልኩ እንጽፋለን ማለት ነው። ኦኬ ቀጣይ ባዛር ብለን መጻፍ ብንፈልግ ባዛር ብለን መጻፍ ብንፈልግ ባ ዛ ር ባዛር ብለን ለመጻፍ ብንፈልግ ባ የሚለው በእንግሊዘኛ ቢኤ ነው። ባ ለማለት ቢኤ እናደርጋለን። ዛ ለማረግ ከፈለግን ደግሞ ዜድ ኤ እናደርጋለን። ር ስድስተኛ ፊደል ስለሆነች ብቻዋን ትቀመጣለች። ስለዚህ ባዛር ለማለት ያው እዚህ ጋር ቢኤ ዘድኤ አር ይሆናል ማለት ነው። ስለዚህ ባዛር ለማለት ቢኤ ዘድኤ አር ብለን ባዛር ብለን እንሰራለን ማለት ነው። ስለዚህ አማርኛ ቃላትን በእንግሊዝኛ ለማንበብ እና ለመጻፍ ስትፈልጉ ልክ በዚህ ምሳሌ መሰረት ሌሎችን መስራት ትችላላችሁ ማለት ነው። ልክ እዚህ እንደሰራ ነው። ሀሳብ ብለን ለመጻፍ ሀ ኤች ኤ ነው። ሳ ኤስ ኤ ነው። ብ የሚለው ደግሞ ስድስተኛ ድምፅ ስለሆነ ቢቻውን ይቀመጣል። ቢ ብቻውን ሀሳብ ብለን ለመጻፍ እዚጋ እንደምታዩት ሀ፣ ሳ፣ ብ ብለን እንደሰራ ነው ማለት ነው። ልክ ሌሎቹንም በዚህ መሰረት እንሰራለን ማለት ነው። ስለዚህ አማርኛ ቃላትን በእንግሊዘኛ ለመጻፍ ለምትቸገሩ በጣም ወሳኝ ወሳኝ የሆነ ነው። ይህንን ቪዲዮ እስከመጨረሻው እዩት፣ ተደጋግማችሁ እዩት። በዚህ መሰረት መጻፍ ማንበብ ትችላላችሁ ማለት ነው። ኦኬ። በኦንላይን መማር የምትፈልጉ በኢሞ ቴሌግራም፣ በዋትሳፕ ወይም በጉግል ሚት እያስተማርን እንገኛለን። በእርግጠኝነት አማርኛ እና እንግሊዝኛ ማንበብ ወይም መጻፍ የሚያስቸግራችሁ ከአንድ ወር እስከ ሶስት ወር ባለው ጊዜ ውስጥ መቶ ፐርሰንት ብቁ እናደርገዎታለን። ከታች በምናስቀምጠው ስልክ ቁጥር ደውሉልን። በኢሞ ቴሌግራም፣ ወይም ቀጥታ መደወል ይቻላል። ደውኑልን። ከአንድ ወር እስከ ሶስት ወር ባለው ጊዜ ውስጥ ብቁ እናደርገዎታለን። መልካም ጊዜ ይውላችሁ።